ይቺ ውሻ ከርቀት ስትታይ ከአንድ አዛውንት በስተጀርባ በእግሯ የምትቋጥን ሕፃን ትመስላለች። ይሁንና ከተለመደው ውጪ በሁለት እግሯ የምትሄድ ውሻ ናት። እጅጌ ሙሉ ሹራብ፣ ሚኒስከርት አድርጋለች። በጀርባዋ ቦርሳ አልተለያትም። የሱፍ ባርኔጣ አድርጋ በቻይና ጎዳና ሰውን ግራና ቀን እየገረመመች መጓዟ ብዙዎችን አስደምሟል።